ዝና በጓደኛው አማካኝነት ሞገስ የት እንዳለ አውቋል። ይህንን ተመልክቶ ሉላ የእሱ ጋር ትኖራለች ብሎ ከሚያስበው ቦታ እንግዲህ ከኋላ ከኋላ እየተከታተላቸው ይገኛል። ሆኖም እንግዲህ በመጨረሻም ሞገስን የኤቲኤም ካርዱን በመጠቀም እና እንዲሁም ደግሞ የት ለመጨረሻ ጊዜ ገንዘብ አወጥቷል ወይም ደግሞ እቃ የት ነው የገዛው የሚለውን በኤቲኤሙ አማካኝነት ነበር ያገኘው። እንግዲህ ይህን ኤቲኤም ደግሞ የሰጠችው ማህሌት ናት። ማህሌት እንግዲህ ይህን ኤቲኤም ባትሰጠው ኖሮ ሞገስ የት እንዳለና ለመጨረሻ ጊዜ የት አካባቢ እቃዎችን እንደሸመተ ምንም ያውቀው ነገር አልነበረም። ሆኖም አጅሬት ማህሌት ለዝና ያላት አሁን ላይ ሞገስ እንዲሁም ደግሞ በቀር እንክብካቤ እየጨመረ እየበዛ መጥቷል። ምንም ነገር ሲጠይቃት እሺ ከማለት ወደኋላ አትልም፣ ምክንያቱም ዝናን የራሷ ለማድረግ ስለምትፈልግ በዚህ የተነሳ ኤቲኤሙን በመጠቀም የት እንዳለ አውቋል ማለት ነው። ይህ ካወቀ በኋላ ዛሬ ሁለታችንም ወንድ ነን የሚለው ፎከራ እንዳለ ሆኖ ይለይልናል የሚል እንግዲህ ሽጉጥ መዘውበት ነበር። ሞገስ ግን ደግሞ ሊተኩሰው አልፈለገም። አውቶበታል፣ አስፈራርቶታል፣ ግን ደግሞ መተኮስ አልፈለገም። በሌላ በኩል እንግዲህ ቅድስት በጣም ብዬ የምወደው የማፈቅረው ጓደኛ አለኝ ብላ። ብሩክ ነግረው ነበረ። ብሩክም እንግዲህ ያ ጓደኛው ማን እንደሆነ ለማወቅ መንገዶችና የተለያዩ አንዳንድ ነገሮችን እየነገራት እያወራት ምናምን መቷል ማለት ነው። ብዙም የተነሳ ቅድስት እስኪ አልጋውን አንጥፍልኝ ብሏት ስለነበረ አልጋውን አንጥፋ መለስ ተሰጥቷል። ያው ከመኝታ ክፍል እንግዲህ እጇን ይዟት ነበረ። ከዛ እሷ እንግዲህ በጣም ደንግጣ ነበረ እጇን ሲይዛት ጋሽ አልጋውን አንጠፊ ይጨርሻለው በቃ ለሄድ ምናምን ስትለው፣ እጇን እንግዲህ ይዟት የነበረው ለቀቅ አድርጓታል ማለት ነው። ቅድስትም እንግዲህ ከዛ መኝታ ክፍል ከወጣች በኋላ ወይኔ ጋሼ በቃ በጣም ተደስታ ነበረ። እዛ አልጋ አንጥፋ ስትመለስ እንግዲህ ያየችው ነገር ምንድን ነው ባይታወቅም ብቻ በጣም ደስ ብሏት ምናምን የወጣችው የወጣችበትም እንግዲህ ምክንያት ጋሼ በቃ ጨው ምናምን ብላ እየተርበተበተች እና እየተሽኮረ እየተሽኮረመረች ነበር የወጣችው። ሆኖም እንግዲህ ምንድነው ያለችው አይጋሽ በቃ እጇን ልቀቀኝ ስለውኩ ወዲያውነ የለቀቀኝ እሷ እየፈለገችው ማለት ነው። ልቀቀኝ ስትለው ምናምን እንዲታገላት ምናምን እጇን ይዞ ለብዙ ጊዜ ለረጅም ሰዓት እንዲያቆያት ነው የፈለገችው። ግን ልቀቀኝ ካለችው በኋላ ልክ ሀሳቧን ተግባራዊ ስላደረገላት ወዲያውኑ ይለቃታል። በዚህም የተነሳ አሁን ትንሽ ተበሳሽታለች። ቢሆንም እንግዲህ እዛ ክፍለ ወጣች በኋላ በጣም ጋሽ ጥሩ ስለሆነ በቃ ይሄ ከሆነ በቃ ወደፊት በኋላ ይሄ ይሆናል ብላ ያሰበች በፈገግታ እየተቀበለችው ትገኛለች ማለት ነው። በፈገግታ ከተቀበለችውም በኋላ ሀሳቧ ምንድን ነው፣ ጋሽ አንተ ብቻ እሺ ብላ አግባኝ እንጂ እኔ ወደ አስራ ስድስት ልጅ ወልድ ላለው ስትለውም ነበር። አሁን አስራ ስድስት ልጅ አንድ ሳይወልደን እንዴ አራ ቀድስት የምን ነው ጫን ያለው መጣ በሆነ አራት አምስት ይባላል። ወደ አስራ ስድስት አስራ ስድስት ብላ እንዲሁ እንዲህ አቅሟለሽ ግን ትችዋለሽ። አዎ እስኪ በዚህ አጋጣሚ እንዴት ነው በአንድ ጊዜ አስራ ስድስት ይወለዳል? እንዲ መንታ መንታ ከሆኑ አውቃለን። በአንድ ጊዜ የገለገለ አስራ ስድስቶችንም ማለት ነው ምን ትደስታ ነበረ። እንግዲህ ጧት ሆነና ዳጣም ወደ ውጭ እየወጣች የሞገስ ናፍቀኛል፣ ቤቱ በጣም ድብር አለኝ፣ ከቦታ ቦታ ልንቀሳቀስ ምናምን እባክህ እና እንገናኝ እያለችው ነው። እሱ ደግሞ እኔ አልመጣም ነው ያው ከሌላ ጋር ስለሆንኩኝ ብቻዋን ጥያቄ መጣል ብቻ ይዞሽ እያለ እየደወለ ይጠይቃታል። በጣም በዚህ ተደስታ ነበር። ቢሆንም መንቀሳቀስ ትፈልጋለች። እንግዲህ በመንገዷ እየሄደች እያለ ዝናን በጣም ነፃ ስለምትፈራ ዝናን ብላ የመሰለ ሰው በመንገዷ እግር ታገኘዋለች። ካየች በኋላ በጣም ትደነግጣለች። ስልኩንም ዘጋች እና ያው እኔ ከሞትኩ በቃ ዝና አገኘ የሚመስል በሱ ምክንያት ነው ብላ ነው እንግዲህ ስልኩን የዘጋቸው ማለት ነው። ሞገስ እንግዲህ ሲደውል ለዳጣ እንደዘው ተመሳሳይ ቃል ነው የነገራት እኔ አንድ ነገር ከሆንኩ በቃ ዝናና መሃሌት ተጠያቂ ናቸው የሚል ነገር ነበር የነገራት። እሷም በተቃራኒው እንደዛ አለችው። በሌላ በኩል ብሩክ ደግሞ ብሩክ እንዲሁም ምሳሌ በአካባቢ ዙሪያ ያሉ ሰዎች አንድ ነገር ከሆኑ ዝና ተጠያቂ እንደሚሆን ለፖሊስ አመልክቷል። ከሷ አልም አንድ ነገር ከሆኑ ዝና ነው እንደዛ የሚያደርጋቸው ተብሎ እንዲታሰር ማለት ነው። በዚህ የተነሳ ደግሞ ማሌትና እና ኤፍራታ ይህን ነገር ስለሰሙ፣ እኔ ግን ኤፍራታ፣ ይህ ነገር ቢቀረብሽ፣ እርግጠኛ ቤቱን ላለመግዛት ሲላንች ወንጀለኛ እንደሚያስብሉሽ ምንም ጥርጥር የለውም እና ባክሽ ተይ እያላትም ነበረ። እንግዲህ አሁን ሉላ እሱን ዝናን ከኋላ ከኋላ እየተከታተለችው ነው ያለው። ምናልባትም እኮ ኤፍራታ ያለችው ነገር ሊደርስባት ይችላል። ዝና ሞገስን ይገለዋል። ከዛ ከገደለ በኋላ እሷ ስላለችው አብረው መሳሪያውንም ሁሉን ነገር ወደ እሷ ያዞራል። ከዛ እሱ ነፃ ይሆናል። እሷ የገደለችው ልትገለው ገለው ነበር ምናም ብሎ እንደዚህ አይነት ነገር ቢሰራ ግን ጥሩ ነው። ምክንያቱም ማሌታውን አምነዋለሁ አምነዋለሁ እያለች ነው። እሱ ደግሞ አያናትም፣ ለጥቅም ለራሱ ስራ ስራ ስለሚፈልጋት ሲጀመር ከሎላ ውጭ ማንንም አላይ ብሎ ተነግሯል። ግን ኤፍራታ እንዳለችው ዝና አሁን ለምሳሌ ሞገስን ቢገለው ሞገስ መሳሪያ ይዟል፣ ያ መሳሪያ የሱ ነው። ከዛ ሞገስ ከሞተ በኋላ ምን ያደርጋል እንዳለ መረጃዎቹ ሁሉም ወደ ማህሌት እንዲያዘነብሉ ያደርጋል። ለምሳሌ እሷ አፈር ቆፍራ ምናምን እንድትቀብረው፣ መሳሪያውን ደግሞ እንድትይዘው ምናምን ካደረገ በኋላ የእሷ አሻራ ምናምን ይጠፋል፣ የማለት ይቀመጣል። እንደዛ አድርጎ ወንጀለኛ ሊያሰላትም ይችላል። ቤቱን ላለመግዛት ኤፍራታ እንግዲህ አንቺ ሁሌ እንደ ጠራጠረሽ ነሽ። እኔ እንዲህ አይነት ሀሳብ አላስብም። ስለዚህ እባክሽ ተይኝ እንድኖርበት ከዝና ጋር እያለቻን ነው። ዝናን እንግዲህ እየወደደችው መጣለች። እንደዚህ እያወራች ያለ ከእህቷ ጋር ስናንሰው ስማ ስማን መጣሳ በማለት ተደስታ ነበር ስልኩን ያነሳችው። ካነሳችለት በኋላ የብሩክን ወይም ደግሞ የሞገስን የሞገስን ባንክ አካውንት እስኪ ስጪኝ ያላት። እሷ ደግሞ የመሰላት ምንድን ነው በገንዘብ ሊደራደሩ እና ይሰጠው ነው። ግን ዝናያሰውን ነገር ሌላ ነው። ለመጀመሪያ ጊዜ ምግብም ሆነ ማንኛውን ነገር የተጠቀሙበትን አካባቢ ወይም ደግሞ ገንዘብ ያወጣበትን ቦታ ሄዶ አገኘው ማለት ነው። በዛ ምክንያት የሚስቱንም አስፈልጓል። ግን ይሄ ነገር ሊሳካለት የቻለ በጓደኛው ምክንያት ነው። ያ ጓደኛው ደግሞ የአባቱ ወዳጅ የሆነ ይህን ነገር ባይተባበረው ኑሮ መቼም ሊያገኛቸው አይችልም፣ በዛ አካውንት የተነሳ ማለት ነው። ታገኘው በኋላ በዋትስአፕ ሁሉን ነገር እንጨርሳለን ከረ በኋላ ጓደኛው እሺ ተባብለው ሄደዋል። እንግዲህ ስናም ሁሉን ነገር ከነገረው በኋላ ያ ጓደኛው ለማለት ይደውልና፣ ነይ አካባቢውን አግኝቻዋለሁ በማለት ይጠራታል። እንዲሁም ደግሞ ያ ሲከታተላቸው የነበረው ልጅ እዛ አካባቢ ነው አይደለ? አለው ደርሰዋል ምናምን ያለሽ ይላታል። እሷም አሁን ግን እኮ ቀይረው ሊሆን ይችላል ትለዋለች። ዝና ሲሄድ በጣም እርግጠኛ ነበረ አካባቢ እንደማይቀይሩ፣ ቦታ እንደማይቀይሩ ከዛ እንደሚሆን እርግጠኛ ሆኖ ነው የሄደው። እንዲሁም ቅድስትና ሞገስ እንግዲህ ማለት ብሩ ቁጭ ብለው እያወሩ እያለ እንዴት ነው ሀሳቦች አቋም ይችላታል? እናት የለሽም ቤተሰብ አትጠይቂም ይላታል። እንግዲህ እሷም እናቴ እንዳገባን የምትፈልገው ተቀይማኛለች እንደ ቀልድ ለስድስት ዓመት ሆኖ የዚህ ሀገር ከእናንተ ቤት እኳን ከመጣውና የራስ ሕይወት እንዲኖር ይፈልጋለሁ። ልጅ መተጋት፣ ትዳር ሕይወት፣ በቃ ሁሉ ነገር ደስ ይለኛል ትላለች። እሱም እሺ በቃ አይዞሽ፣ እንደዛ ከሆነ ይስተካከላል እያለ ፈገግ እያለ እያናገራት ነው። ቅድስት እንግዲህ ጋሽ የሚያገባት ደስታዋ ነው። በሊስቱ ደግሞ እየነገራት አደለም። ማለት ብቻ ስለ እሷ ለማወቅ አንዳንድ ነገሮችን እያደረገና እየመጣ ነው። በቃ ሀሳብሽ ይሳካል ብሏታል። በሌላ በኩል እንግዲህ ዳጣና ምሳሌ ምሳሌ ዳጣ ቁጭ ብለው በጣም ታምሪያለሽ እያሉ እየተጫዋወቱ ነው። ምሳሌም እንግዲህ ዳጣ ግን እህት አለሽ ስትላት ለምን ጠየቅሽኝ ነበር ያለቻት። ያው በቃ እህት እንድትሆኝ ፈልጌ ነው ሌላ ምንም አይደለም በማለት መለሰችላት። ቢሆንም እሺ ካለች በኋላ እንግዲህ ያው እህቷ ለመሆን ወሰናለች። እንግዲህ ቅድስት እና ብሩክም ካወሩ በኋላ እንደው ዳጣ ደንግጣ ነበር የገባችው እና ወደ ቤት ስደዋ ዘጉ ብለን የገባች አልታንኳኳባቸው ደግሞ ጥግትግት ብለው ነበር የተቀመጡት። ቅድስት እንግዲህ በቃ ደንግጣ ከሆነ ያለችው ዳጣ እንደዛ ስትመጣባት፣ ዳጣ ደግሞ ግልጽ ናት ሁሉን ነገር ትናገራለች። አዛ ምንድን ነው በቃ ሳት የደረስኩ እንደ ምናምን ልውጣላቸው አለቻት። ምንድን ነው ስትላት ልውጣልሽ? አይ ችግር የለውም በማለት ነበር የመለሰችው። እንግዲህ አይ ችግር የለም ምንድን ነው በማለት እንግዲህ ብሩክም ጉዳዩ እንድትረሳ አድርጓታል ያድርጓታል። ቅድስትም ቀደም ብላ ምንድን ነው ያለችው፣ ምግብ ላምጣ አለቻት። አይ አልበላም አሁን ፈርቼ ስለምጠው ትላለች። ዝናን የሚመስል ሰዎች ሮጥኩኝ ትለዋለች። ምንሽ አይዞሽ እና ዝም ይላሉ። ዝናም እንግዲህ ያራሯጠው ነው ሞገስን ሞገስን ማይቶታል አግኝቶታል። ከዛ ሽጉጡን ከመዘዘበት በኋላ ግን ዛሬ ወይኔ ወይ አንተን የምንሞተው በማለት ነበር የመለሰለት። እናም ታኩስብኝ ዛሬ እኔ በቃ ለመሞት ነው የመጣሁት ይለዋል። መሀሌት በዚህ ማር ከኋላ ዱኩ ዱኩ እያለች እየሮጠች ነው። እባክህ ሞት ባል እያለች እየለመነችው ነው። ግን መሀሌት እዚህ ጋ በመካከላቸው ባት ገባ ሞገስ ሊያመልጥ አይችልም። እባክህ እዝና እያለች የእሱን እጅ ባት ይዘው ሞገስ አጥሯቸው አይሸውዳቸውም እናመልጣቸውም ነበር። ሞገስም ከመለጠ በኋላ ግን በቃ ለዳጣ ደውሎ እኔ እዚህ አካባቢ አይደለም ግን አንድ ነገር ከሆንኩ እነሱ ናቸው ተጠያቂው፣ ማለት ያሳውቃቸዋል። በጣም ባክ ነገረኛ አካባቢውን እንምጣ፣ ፖሊስ እናመጣለን ስትለው ፖሊስም እንዳታመጡ ሚስቱ ስለሆነች እኔ ነው ችግር ነው ያለው በማለት እንግዲህ ያው ተለያይተዋል። እንግዲህ እና አሁንም እየተከታተሉ ያለችበትን ለማግኘት ሰረት ብሎ እያዱ ነው። ሰላም ጤንነት ይስጥልኝ ቤተሰቦች፣ ቻናል አዲስ ከሆኑ ሰብስክራይብ አድርገው በቀጣይ ቪዲዮ እስከምንገናኝ ከሚገኙ መልካም ጊዜ።